ምንድን ነው? ዛር ነው። ማነው ስሙ? ሙጨ ዘሪጋ። ከረሜላ የሚወደው መዘራረግ የምወደው የመዘራረግ የምወደው እጅግ ናው የበረሃ እጅግ ና እጅን ሰብስብ። ሙጨ ዘሪጋ ማለት ፈንዲሻ ይወዳል፣ እንሾሽላ ይወዳል፣ ከረሜላ ይወዳል፣ መስቲካ ይወዳል። የዘጠና ዓመት አሮጊት ሆና መስቲካ ትበላለች። ሙጨ ዘሪጋ ካለ እንግዲህ በዘጠና ዓመት ጥርስ የለም በድድም ነው የሚበላው። በድድ እና መስቲካ ይወዳል። ሙጨ ዘሪጋ በጣም ነው የሚወደው። ከረሜላ ትወዳለ፣ አትበላም። ልጅ አይለኛላ፣ አትበላም። አታምንከልም፣ አታምንከልም፣ ግን ትወዳለ። መስቲካስ መብላት እንወዳለን ብዙኛ መብላት እንወዳለን መጾም እንወድም እየጾመች ዛሬ ጀምራ አንተን ያያች ሾሽላት አንተን ሁሉ ነገር እንወዳለን የሚበላ ብቻ መብላት ነው ስራችን መብላት ነው እንጀራ ዳቦስ ሁሉ ሁሉ መብላት ነው ስራችን ቆይ ሙጫ ዜሬጋ ጋንንት ነው ሙጫ ዜሬጋ ሰይጣን ነው ሰይጣን የበረሃ ሰይጣን ስንት አመት ነው ከያስካት

ባልዋንስ የላትን ባል ንወድም አግብቻታለው አግብቻታለሁ ምስቴናትይ ሄደችብኝ። ባል የላትም ወንድ ወንድ አትወድም። ሁለተኛው መጽሐፍ ላይ በስብዕና ላይ የሚጋቡ መንፈሶችን ጽፌአለሁ። እስቲ የምትበሳጭ አንተ ሁልጊዜ ተስፋ የምትቆርጥ የምትናደድ እና ውስጥህ እረፍት ያጣ ሰላም የሌለህ እስቲ አርባ አንድ ስገድና አባታችን ሆይ በል እ ብር ገንዘብ፣ ጊዜ፣ ዘመን፣ ስልጣን፣ ማዕረግ ከሚሰጠው በላይ የክርስቶስ ደስታ አንተ ውስጥ እፎይ እንድትል ያደርግሃል። በቃ እኮ እንደዚህ ኮ ዝም እንድትል ያደርግሃል። ዝምታህ ደግሞ አዘን ቁርቆዛ ያለበት አይደለም፣ ዝምታ ውስጥ በኩል ደስ ያለው ነው። ወይን ጠጥቶ በረካ መንፈስ እንደሚራመድ እንደ አንድ ጭንቀትና ችግር እንደሌለበት ሰው አስመስሎ ይቀርጽሃል ሆነህም ትገኛለህ። ስትሰግድ ነው ታዲያ